ሩሲያ ከሰሞኑ በምዕራብና ምስራቅ ዩክሬን ስታደርገው የነበረው ግስጋሴ ከዚህ በፊት ከነበሩት በፍጥነት መቀነሱ አነጋጋሪ ሆኗል። የብሪታንያ መከላከያ ሚኒስቴር ባለፈው ሳምንት ባወጣው መረጃ የሩሲያ ኃይሎች በመጋቢት 143 ስኩዌር ኪሎ ሜትር፣ በየካቲት 196 ስኩዌር ኪሎ ሜትር፣ በጥር 326 ስኩዌር ኪሎ ሜትር ይዘው እንደነበር ሲገልጽ፣ በሌላ በኩል ተቀማጭነቱን ዋሽንግተን ያደረገው የጦርነት አጥኚ ተቋም ወይንም ዘ ኢንስቲትዩት ፎር ደ ስታዲ ኦፍ ዋር ሩሲያ በመጋቢት 23 ስኩዌር ኪሎ ሜትር በየካቲት 354 ስኩዌር ኪሎ ሜትር እንዲሁም በጥር 427 ስኩዌር ኪሎ ሜትር የሚሆን የዩክሬንን ግዛት ተቆጣጥራ ነበር ሲል መረጃውን ይፋ አድርጓል። አሁን የሩሲያ ጦር ባለበት ተገትቷል። ይህ መረጃ የወጣው በሳተላይት ምስል ሲሆን፣ ከሁለቱ ሀገራት ግን የተሰጠ መረጃ እንዳልሆነ አጥኚዎች ይናገራሉ። ሶስት ዓመቱን እያስቆጠረው የሩሲያና ዩክሬን ጦርነት ብዙ ማኅበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ኪሳራዎችን ከሀገራቱ አልፎ በተቀረው ዓለም ላይ ጫና መፍጠሩ የሚታ የሚታወስ ነው። የጦር ኃይል ውጊያዎችን ሊያሸንፍ ቢችልም ሁሌም ቢሆን ጦርነትን የሚያሸንፈው ኢኮኖሚ ነው የሚሉት ወታደራዊ ተንታኞች፣ ከዚህ አንጻር ዩክሬን ይህንን ጦርነት እየተዋጋች መቀጠል የምትችልበት እድል ከባድ እንደሆነ ቢናገሩም ዩክሬን ግን አሁንም ውጊያዋን ቀጥላለች። ፕሬዚዳንት ቮሎዲሚር ዘለንስኪ ሀገራቸው ጦርነቱ በፍጥነትና ፍትህ መጠናቀቅ እንደሚኖርበት ገልጸው ሩሲያ ከዚህ አቋሟ የማትመለስ ከሆነ ግን መዋጋት ቀዳሚም ቀጣይም አማራጭ መሆኑን እንደማይቀር መናገራቸው አይዘነጋም። በሌላ በኩል የዩክሬን አጋር የሆነችው ዋሽንግተን ለዩክሬን የሚሰጥ እርዳታን ባቆመችበትና ወደፊት ሊሰጥ የሚችል ድጋፍን ልትቀንስ እንደምትችል እየጠቆመች ባለበት ሰዓት በጦርነት የተጎዳው የዩክሬን ኢኮኖሚና ፖለቲካ ሌላ የውጊያ ዓመትን መቋቋም ይችላል የሚል ጥያቄም እየተነሳበት ይገኛል። ዩክሬን ከሌሎች የአውሮፓ ሀገራት ጋር ስትነጻጽር ትልቅ ብትሆንም በህዝብ ብዛት፣ በግዛት ስፋትና በኢኮኖሚ ከሩሲያ በእጅጉ የምታንስ መሆኗም ይታወቃል። የሩሲያ ኢኮኖሚ ከዩክሬን በአስር እጥፍ እንደሚበልጥ የሚገመት ሲሆን በጦርነቱ ምክንያት የሞስኮ ኢኮኖሚ መቀነሱ የማይቀር ነው ይላሉ ተንታኞች። ሩሲያ ጥቃት በጀመረችባቸው የመጀመሪያዎች ወራት ኬቭ የበጀት ጉድለቷን ለመሸፈን የሞከረችው የግምጃ ቤት ሰነዶችን በመሸጥና ገንዘብ በማተም ነበር። በ2022 መጨረሻ የዩክሬን ኢኮኖሚ በአንድ ሶስተኛ የቀነሰ ሲሆን የዋጋ ንረት በ25 በመቶ ማሻቅቧል። ይህንን ማረጋጋት የተቻለው ከሀገራት በተገኘ ድጋፍም ነበር። ፕሬዚዳንት ዘለንስኪ አሁን ላይ 80 በመቶ የጦርነት ወጪ እየተሸፈነ ያለው በዩክሬንና በአውሮፓ እንደሆነ እንዲሁም 20 በመቶ ደግሞ በአሜሪካ ነው ሲሉ ለጋዜጠኞች ፈረንጆች መናገራቸው ይታወሳል። ከፈረንጆቹ 2022 እስከ 2024 ዩክሬን በብድር በድጋፍና በዳቀነሳ ከ225 ቢሊዮን ዶላር በላይ አግኝታለች። ነገር ግን በጦር ሜዳ ላይ የድል ዋንጫን ማንሳት አልሆንላትም፣ አጋሮቿም ግንባራቸውን ቋጥሮባታል እያሉ የሚተቹ ፖለቲከኞች ቢኖሩም በዩናይትድ ኪንግደምና በፈረንሳይ የሚመራው የፈቃደኞች ጥምረት ብሎም የአውሮፓ ሕብረትና ኔቶ በቃላ ይዞች ሲሏት ሰንብተው ነበር። ነገር ግን እንደሚጠበቀው ዩክሬን ድል አልቀናትም። አሜሪካ በ2024 ምክንያት ለዩክሬን ለመስጠት ቃል ከገባችው የ67 ቢሊዮን ዶላር ወታደራዊ ድጋፍ ውስጥ 79 ቢሊዮኑ የተመደበው የሀገሪቱን ኢኮኖሚ ለመደገፍ ነው። እንዲሁም በ በ2024 ባለትልልቅ ኢኮኖሚዎቹ የቡድን ሰባት ሀገራት ለዩክሬን ከፍተኛ ገንዘብ ለመስጠት ቃል ገብተው ነበር። ዩክሬን በተያዘው የአውሮፓውያን 2025 ከአጋሮቿ 384 ቢሊዮን ዶላር ታገኛለች ተብሎ የሚጠበቅ ቢሆንም የሞስኮን ጉልበት ለመቋቋም እንዴት ይቻላታል የሚሉ በርካቶች ናቸው። ምንም እንኳ ዩክሬን ከሩሲያ ጋር የህልውና ውጊያ እያደረግኩ ነው በሚል ውጊዋን ብትቀጥልም የጦር ሜዳ ውሎች ግን ሁኔታውን ሌላ መልክ ሰጥተውታል፣ ይላሉ የጦር አዋቂዎች። ከሰሞኑ በኪየቭ አቅራቢያ ሲደረግ በሰነበተው ጦርነት ሩሲያ እየገሰገስኩ ነው ስትል፣ ዩክሬን በቤልጎሮድ ያለው ኃይል በጀግንነት እየተዋደቀ ነው ስትል ትሞግታለች። እንዲሁም ከሰሞኑ 155 የቻይና ወታደሮችን ማርከናል። ይህ ደግሞ ጠላት ያሰበው እንዳይሳካለት በማድረግ ወደር የለሽ ተጋድሎ እያደረግኩ ነው ትላለች ዩክሬን። የሩሲያና ዩክሬን ጦርነትን በድርድር ለመፍታት ከሪያድ እስከ ኢስታንቡል እንቅስቃሴ እያደረገች የምትገኘው ዋሽንግተን ዛሬም ጦርነቱን ለመፍታት አላፈገፈኩም እያለች ነው። ከየካቲት እስከ ግንቦት 2022 ሩሲያ ወደ ዩክሬን ዘመቻ ስትጀምር 150 ሺህ ወታደር አሰልፋ እንደነበር መረጃዎችም ወጥተዋል። ከዚህ ዓመት ጀምሮ ለእያንዳንዱ እያም ከ500 ሚሊዮን እስከ 1 ቢሊዮን ዶላር ወታደራዊ ወጪም አድርጋለች ሞስኮ። ይህ በጀት የሁለቱ ሀገራት ጦርነት ምን ያህል ከባድ እንደሆነ ያመላክታል ተብሏል። ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ለመሆን እንቅስቃሴ ጀምራለች በሚል ሰበብ የተጀመረው ጦርነት አስከፊ ገጽታው ጎልቶ ሞቷል እስካሁን ድረስ ለጦርነቱ እንደ ሰበብ የቀረበው የዩክሬን የአባልነት ጥያቄ ዩክሬንን በእጅጉ እንደ ጎዳት የሚናገሩ በርካቶች ናቸው ኔቶ ያልታደጋት ዩክሬን የአውሮፓ ህብረት ከሩሲያ ጥቃት ያልተከላከለላት ዩክሬን የባይደን የመሳሪያ ድጋፍ ከሩሲያ ቡጥ ያላዳናት ዩክሬን ዛሬም በጦርነቱ አልደከምኩም እያለች ነው ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን በ24 ሰዓት አስቆመዋለው ያሉትም ቃላቸው እስካሁን ድረስ መሬት አልረገጠም ከዚህ ጋር በተያያዘ ከስሞን የወጣ መረጃም የሩሲያ ጦር ግስጋሴ ከማጥቃት ቆሟል የሚለው ሀሳብ ከዩክሬኑ ወታደራዊ አዛዥ ኦሌክሳንደር ሲሪስኪ መረጋገጡም ታውቋል። ጄኔራሉ በሰጡት መግለጫ ጠላት ጦርነቱን ከጀመረ አንስቶ እስካሁን ድረስ በየአመቱ ከ120 ሺህ እስከ 130 ሺህ ተዋጊ ወታደሮችን እየጨመረ መጥቷል ሲሉ ተናግረዋል። እንደ ወታደራዊ ተንታኞች በፈረንጆቹ 2023 ዩክሬን የመልሶ ማጥቃት በማድረግ 20 ስኩዌር ኪሎ ሜትር እያስመለሰች ሲሆን፣ ሩሲያ ይህንን ቦታ መልሳ ለመንጠቅ ያደረገችው ፍልሚያ አልተሳካላትም ይላሉ። እንደ ዩክሬን ወታደራዊ ባለስልጣናት ሩሲያ በ2022ና በ2023 390 ወታደሮችን በውጊያ ታለች ቢሉም የሩሲያ ባለስልጣናት ይህንን ወታደራዊ አሀዝ እስካሁን ድረስ አላረጋገጡም። የሩሲያና ዩክሬን ጦርነትን ተከትሎ በስትራቴጂካዊና እንዲሁም በሌሎች ጉዳዮች አዲስ ግንኙነት ለመመስረት ያሰበችው ዋሽንግተን ከሞስኮ ጋር የጫጉላ ሽርሽሯንም እያደረገች ትገኛለች። ስ ን ስ ትፍ ራ ዋንን ር ለዚህም እንደ ማሳያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ተወካይ ስቲ ዊትኮፍ ለሶስተኛ ጊዜ በተለያዩ ጉዳዮች ለመምከር ሴንት ፒተርስበርግ ሩሲያ ገብተዋል። ይህ የሆነው የአሜሪካና ሩሲያ ተወካዮች የሁለቱን አገራት ዲፕሎማሲያዊ ግንኙነት ድጋሚ ወደ ነበረበት ለመመለስ በኢስታንቡል ቱርክ ከተነጋገሩ በኋላ ነው ተብሏል። ባለፉት ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ዋቻቸው ቭላዲሚር ፑቲን ተበሳጭቻለሁ ቢሉም ሞስኮ ግን በየትኛው በሚገባው መልኩ ከዋሽንግተን ጋር መስራት እንደምትቀጥል መናገሯም ይታወሳል። የአሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬንን ጦርነት ለመግታት ሲወያዩ ትራምፕ ዘለንስኪን እንጂ ፑቲንን ሲተቹ አልተሰሙም ነበር። አሜሪካ ከሩሲያ ጋር ያላትን ግንኙነት ይበልጥ ለማጠናከር እንደምትፈልግ የአሁኑ የዊትኮፍ ና የባለፈው የማርክ ሩቢዮ ጉብኝት ትልቅ አንድምታ እንዳለው አመላካች ነው ሲሉ የፖለቲካ ተንታኞች በመናገር ላይ ናቸው።